የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ከውጭ ለዝርዝር ወደ ተመረጠው ጉዳይ አልፋለው። እስራኤል ትናንትና ሌሊቱን በ30 የጦር አውሮፕላኖች የመን ላይ የአየር ጥቃት ፈጸመች። ጥቃቱ የተፈጸመው የየመኑ አማጺ ቡድን ሁቲ ከትናንት በስቲያ በቤንጎሪዮን ዓለም አቀፍ የአየር ማረፊያ አቅራቢያ ለፈጸመው ጥቃት አጸፋ መሆኑን እስራኤል ይፋ አድርጋለች። በሌሊቱ ጥቃትም እስራኤል የየመኗን አል ሁዳይዳህ ወደብና የኮንክሪት ፋብሪካዎችን ኢላማዎች ነበሩ። መሳፍን ትያዩ በዝርዝር ተመልክቶታል። የየመን ሁቲ አማጺዎች የእስራኤል ሐማስ ግጭት ከጀመረ ወዲህ ለፍልስጤማውያን ያላቸውን አጋርነት ለማሳየት በሚል በቀይ ባህር በሚተላለፉ የንግድ መርከቦችና እስራኤል ላይ ተደጋጋሚ የሚሳኤል ጥቃቶችን እየፈጸሙ ይገኛሉ በተለይ ከአንድ ቀን በፊት በቴላቪቭ ቤን ጉሪዮን ዓለም አቀፍ አውሮፕላን ማረፊያ አካባቢ በፈጸሙት የሚሳኤል ጥቃት ስምንት ሰዎች ቀላል ጉዳት ደርሶባቸዋል እስራኤልን በጥቃቱ የተነሳ አስራ ሁለት ዓለም አቀፍ በረራዎች ጭምር እንዲቋረጡ ማድረጓ ይታወሳል ከጥቃቱ በኋላ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በታጣቂ ቡድኑ ላይ የአጸፋ እርምጃ እንደሚወስዱ ስተው የነበረ ሲሆን ጥቃት እየሰነዘርን ነው ወደፊትም እናጠቃለን ሲሉ ተደምጠዋል። ሁቲዎች ሁልጊዜም ቢሆን በደጋፊዎቻቸው ኢራን መመሪያና ድጋፍ መሰረት እንደሚሰሩ እናስታውሳለን ያሉት ኔታንያሁ በመረጥነው ነው ቦታና ጊዜም አጸፋዊ ምላሹን እንሰጣለን ሲሉ ዝተዋል። መላው ዓለም በሁቲዎች እየተፈተነ ነው፣ እኛ እንታገስም፣ ጠንካራ እርምጃ እንወስዳለን ሲሉ የተደመጡት ጠቅላይ ሚኒስትር ኔታንያሁ አሜሪካም ከኛ ጋር በመቀናጀት እየሰራች ትገኛለችም ብለዋል። ታዲያ እስራኤል ነዛተችው ዛሬ ሌሊት በሰላሳ የጦር አውሮፕላኖች በ የመን ጥቃት መፈጸሟ ተነግሯል። ጥቃቱ የኮንክሪት ፋብሪካና እቃዎችን ለማውረድ የሚያገለግሉ የመርከቦች መቆሚያን ኢላማ ያደረገ መሆኑን ነው አናዶሉ ያስነበበው። የእስራኤሉ ቻናል 12 ቴሌቪዥን የእስራኤል አየር ኃይል በየመን ከ10 በላይ ቦታዎች ላይ በደርዘን የሚቆጠር ጥቃት ፈጽሟልም ብለዋል። ጥቃቱ በዋናነት በሁቲ ኮንክሪት ፋብሪካዎችና በስትራቴጂካዊው አልሁዳይዳህ የቀይ ባህር ወደብ ላይ እያነጣጠረ እንደሆነም ነው ዘገባው ያመላከተው። አየር ኃይሉ በተመረጡ ኢላማዎች ላይ 48 ጥቃቶችን ፈጽሟልም ነው የተባለው። የእስራኤል ባለስልጣናት ጭምር ባልሁዳይዳ ወደብ ላይ ትልቅ ድብደባ መፈጸሙንም ተናግረዋል። በሁቴ የሚመራው አልማሲራ ቴሌቪዥን ጣቢያ በበኩሉ አሜሪካና እስራኤል በአልሁዳይዳ ወደብ ላይ ስድስት ጥቃቶችን መፈጸማቸውንም ዘግቧል። በዚሁ የአየር ጥቃትም ሁለት ሰዎች ሲገደሉ አርባ ሁለት የሚሆኑት ደግሞ መቁሰላቸውም ነው የተነገረው። የእስራኤል ጋዜጦች ደግሞ የተለያዩ ምንጮችን በመጥቀስ የአልሁዳይዳ ወደብ በጥቃቱ ከፍተኛ ጉዳት ቢያስተናግድም ነገር ግን ወድሟል ማለት አይቻልም ሲሉ አስነብበዋል። የእስራኤል ጦር ባወጣው መግለጫ ተዋጊ ጀቶች በአልሁዳይዳ ወደብ ላይ በሁቴ አገዛዝ ኢላማዎችን ተፈጽመዋል ሲል አስታውቋል። የሁቲ አማጺ ቡድን በእስራኤል ላይ ለሚፈጽመው ተደጋጋሚ ጥቃት ምላሽ ነው ያለው የእስራኤል ጦር ጥቃቱ የተፈጸመው በሁቲ ማዕከላዊ የጦር መሳሪያ አቅርቦት ምንጭ ላይ ነው ሲል ተናግሯል። በተጨማሪም ለቡድኑ ከፍተኛ የኢኮኖሚ ምንጭ ሆኖ የሚያገለግለው የኮንክሪት ፋብሪካ የመሬት ውስጥ ዋሻዎችንና መሠረተ ልማቶችን ለመገንባት የሚያግዝ እንደሆነ ነው ጦሩ የተናገረው። የእስራኤል ጦር ዛሬ ሌሊት በየመን በፈጸምኩት የአየር ጥቃት የሁቲ አማጺዎች አገዛዝ ኢኮኖሚያዊና ወታደራዊ የመገንባት አቅምን የበለጠ ያሳጣት ሲል አረጋግጧል። የአልሁዳይዳ ወደብ ለኢራን የጦር መሳሪያዎችና እና ሌሎች ከሽብር ጋር የተያያዙ ፍላጎቶችን ለማስተላለፍ የሚያገለግል መሆኑንም እስራኤል ባወጣችው መግለጫ አስታውቃለች። ቴሄራን ደግሞ ይህንን የእስራኤል ክስ አስተባብላለች። ሁቴዎች አሁንም ቢሆን በእስራኤል አውሮፕላን ማረፊያዎች ላይ ጥቃት ሊፈጽሙ እንደሚችሉ እየዛቱ የሚገኙ ሲሆን ዓለም አቀፍ አየር መንገዶችም ወደ እስራኤል የሚያደርጉትን በረራ እንዲሰርዙ ነው ያስጠነቀቁት። የሌሊቱ የእስራኤል ጥቃት በእስራኤልና አሜሪካ ጥምረት የተፈጸመ ነው ይባል እንጂ ዋሽንግተን ግን አልተሳተፍኩበትም ስትል አስተባብላለች። ዋሽንግተን ሁቴዎችን ለማዳከም በሁለ የአየር ቱራት ውስጥ ብቻ አስከፊ የተባሉ 1300 የአየር ጥቃቶችን መፈጸሟም ተነግረዋል። ቢቢሲ ላይ የቀድሞ የአሜሪካ ፕሬዝደንት ጆ ባይደን ከዋይት ሀውስ ከለቀቁ በኋላ ለመጀመሪያ ጊዜ ረዘም ያለ ቃለ መጠይቅን ከቢቢሲ ሬዲዮ ፎር ጋር ቆይታ አድርገዋል። ሰፊ ጉዳዮችን አንስተዋል። ትልቁ ግን የአሁኑ የአሜሪካው ፕሬዝደንት ዶናልድ ትራምፕን የተቹበት መንገድ ነው። የዜናው መንደርደሪያ የሆነው ዶናልድ ትራምፕ ፑቲንን ለማስደሰት ሲሉ ዩክሬን ላይ ጫና እያደረጉ ነው የሚል አስተያየትን ነው ጆ ባይደን ለቢቢሲ የተናገሩት። በዋነኛነት ከዚህ ከቪዲዮ ጋር በተገናኘ 8ኛውን ዓመት የሁለተኛ ዓለም ጦርነት ያበቃበትን ምክንያት አድርገው ሰፋ ያለን ጉዳይ አንስተዋል። የአሜሪካን የአውሮፓን ትብብርም እንዲሁ በዝርዝር አንስተዋል። በአጠቃላይ ግን ዶናልድ ትራምፕ ለቭላድሚር ፑቲን ለማስደሰት ሲሉ ለሳቸው ሲሉ ነው ዩክሬን ላይ ጫና እያደረጉ የሚገኙት የሚል አስተያየትን ነው በስፋት የሰጡት። ሰላም አስፈላጊ ነው፣ ግን በተለይ በሩሲያ በኩል የነበረው ትብብር ዝቅተኛ እንደነበረም እንደዚሁ አንስተዋል። ሰፋ ያለ ቃለመጠይቅ ነው ለመጀመሪያ ጊዜ ከስልጣን ከወረዱ ከተወለዱ በኋላ ዋይታክስን ከለቀቁ በኋላ ከቢቢሲ ሬዲዮ ፎር ጋር ሰፊ ቆይታ ማድረጋቸውን ቢቢሲ እየዘገበ የሚገኘው። ሌላኛው ሌላው የዓለም ትኩረት የህንድና የፓኪስታን ጉዳይ ነው። ህንድ በፓኪስታን ቁጥጥር ስር በሚገኘው የካሽሚር ግዛት ላይ ዘጠኝ የሚደርሱ አሸባሪዎች አሉባቸው ያለቻቸውን የጥቃት ኢላማዎችን ለይታ ህንድ የሚሳይል ጥቃት እንፈጽማለች። ይህን በተመለከተ ፓኪስታን አብስት የሚጠጉ የህንድ የጦር ጀቶችና ድሮኖችን ስለመጣሏ እየገለጸች ትገኛለች። የህንዱ የውጭ ጉዳይ ሚኒስትር ቪኪ ሚስሪ በአሁኑ ሰዓት በደሊ ጋዜጣዊ መግለጫን እየሰጡ ይገኛሉ። አሸባሪነትን መዋጋት አለብን፣ ለዚህም ደግሞ ዓለም ሊተባበር ይገባል የሚል አስተያየት ሰጥተዋል። የህንድ የሀገር ውስጥ ሚኒስትር አሚት ሻህም እንደዚሁ በጦራ ሰዎችን ኩራት ተሰምቶናል የሚል አስተያየት ሰጥተዋል። በኤክስ ገጻቸው ላይ ነው አሚት ሻሃ ይህንን ጉዳይ የጻፉት። በፓኪስታን በኩል ደግሞ ሌተናል ጀነራል አህመድ ሻሪፍ የፓኪስታን የመከላከያ ቃል አቀባይ ናቸው። በአጸፋው እንደዚሁ ድሮኖችንና የጦር ጀቶችን ስለመጣላቸው እየገለጹ የሚገኙት። የተባበሩ መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተረሽ ደግሞ ሁለቱ ወገኖች በፍጥነት ተቀምጠው መክክር እንዲያደርጉ እየጠየቁ ይገኛሉ ለዚህ ሁሉ ግጭት መነሻ ህንድም እንደዚሁ የዘመቻ ብቻ ሲንዶር ያለችውን ዘመቻ ለመጀመር ምክንያት የሆናት 26 ሰዎች በካሽሚር ግዛት ባለፈው መገደላቸውን በአሸባሪዎች ጥቃት መገደላቸውን ተከትሎ ነው። የካናዳው ጠቅላይ ሚኒስትር ማርክ ካርኒ ካናዳ መቼም አትሸጥም፣ አታስቡበት፣ አታስቡትም እንዲሁ ብለዋል። የአሜሪካውን ፕሬዚዳንት ዶናልድ ትራምፕን ሁለቱ መሪዎች እንግዲህ ፊት ለፊት በዋሽንግተን ከተነጋገሩ በኋላ በርካታ ጉዳዮች እየወጡ ነው የሚገኘው። ይህም በተመለከተ አሸበር ካሳሆን ያዘጋጅልን ትንታና ያለን ሰማዋለን። መቼም ቢሆን ልንሸጣቸው የማንችላቸው ስፍራዎች አሉን። እርስዎ ይህም ቤተ መንግስት ለመሸጥ እንደማያስቡት ሁሉ እኛም ካናዳዊነትን ያን ያክል ነው የምናስበው። አዲሱ የካናዳው ጠቅላይ ሚኒስትር ማርክ ካርኒ በነጩ ቤት በነበራቸው ቆይታ የተናገሩት ነው። እሳቸው ከአሜሪካ ሃምሳ አንደኛ ግዛትነት በላይ ሉዓላዊነትን አስቀድመው እዚያ ተገኝተዋል። ኔቨር ንዴቨር፣ መቼምና በምንም ሁኔታ በሚል ባስቀመጡት የሀገራቸው ዜጎች አቋም ካናዳ የአሜሪካ አካል የመሆኗ ጉዳይን እንደማይቀበሉት ተናገሩ። ትራምፕ ግን አሉ መቼም የሚለው ቃል አፍን ተሞልቶ ሊናገሩት የሚችሉት አይደለምና አናነሰው አሉ። ነገር ግን ትራምፕ ያልተረዱት ነገር እንዳለ ግልጽ ነው። እንደ ተንታኞች ምልከታ ቀዳሚው ሉዓላዊነት የሚለው ነው። ሀገር በሀገርነቱ ቀድሞ ምስክርነት ያገኘ በየትኛው መመዘኛ የግዛትነት ጥያቄ ሊቀበል አይችልም። እሳቸው ግን ብዙ መደለያዎችን አቀረቡ። የመጀመሪያው ነጻ ወታደራዊ ግልጋሎት የሚለው ነው። እንደ ፕሬዚዳንት ትራምፕ ሀሳብ አሜሪካ የምትባል ሀገር በግዛትነት መርህ ወታደራዊ አገልግሎቶቿ በሙሉ ካናዳን ማዕከል ያደርጋሉ። ይህ ብቻ አይደለም። አሜሪካ በሚለው የታላቅነት ስም ውስጥ ካናዳም ተጠቃላ የዚህ አካል ትሆናለች ማለት ነው። እዚህ ጋር ሊቃጡ የሚ ችሉ ወታደራዊ ትንኮሳዎችንም ከግዛት አንድ መሆን ጋር ተገናኝቶ ካናዳ ከለላ የምታገኝበት እድል ይፈጠራል። ሌላው ደግሞ የተለያዩ መሰረተ ልማቶች ግንባታ ነው። ትራምፕ እንደ እጅ መንሻነት ለጠቅላይ ሚኒስትሩ ያነሱት ጉዳይ የሪል ስቴት ወይም ቤት ግንባታውን ዘርፍ ነው። ይህ ዜጎች ያለአንዳች መንገላታት የቤት ባለቤት የሚሆኑበት እድል ይፈጠራል፣ በትራምፕ አስተያየት መሰረት። ሆኖም ካናዳውያን ይህን የድለላ ሀሳብ የሚቀበሉት አይመስሉም። ምክንያቱም ማርክ ካርኔ የዜጎቻቸውን ውክልና ሲመልሱ ቤት በሀገር ውስጥ ይገነባልና ከመኖሪያ ቤት በላይ ደግሞ አሰባሳቢዋ ሀገር ነች ብለዋል። ባለፈው ወር ትራምፕ በታሪፍ ዝርዝራቸው ካናዳ የ25 በመቶ ቀረጥ እንደተጣለባት ይፋ አድርገዋል። መኪናና መለዋወጫዎች ደግሞ ዋነኛ የታሪፍ የትኩረት ዘርፎች እንደሆኑ በፕሬዝዳንቱ ተገልጾም ነበር። ታዲያ ከምርጫ በኋላ የመጀመሪያው በሆነው የሁለቱ መሪዎች ግንኙነት ንግግሮቻቸው፣ ቁጥብነትና አንዱ አንዱ ማሞካሸት ላይ የተንተራሱ ነበር ማለት ይቻላል። መሪዎቹ ከብሔራዊ ድንበሮቻቸው እስከ ህዝብ ለህዝብ ተቆራኝ ማንነት ያላቸው ሀገራት ቢሆኑም ፖለቲካው የሚፈጥራቸው ስንጥቃቶች ግን ዜጎችን እንዳያራረቅ ስጋት አለን ያሉት አሜሪካ አሁን ላይ እየተመራች ያለችው በአሻጋሪው ፕሬዚዳንት ዶናልድ ትራምፕ ነው፣ ጠቅላይ ሚኒስትሩ ካርኔ ያነሱት የገለጻ ሀሳብ ሲሆን በዚህ ውስጥም አሜሪካ ዳግም ታላቅ የመሆኗን መንገድ ጀምራለች ሲሉም ተደምጠዋል። ስምምነቶች በአመዛኛው የአንዱን አካል ተጠቃሚነት ብቻ ስሌት ውስጥ ያስገቡ አይሆኑም። እንደውም ሀገራት ከሆኑ ተስማሚዎቹ የጋራ ተጠቃሚነት የሚለውን ጉዳይ አጀንዳቸው ያደርጋሉ። ሆኖም በትራምፕና አጋሮቻቸው አካሄድ እንደዛ ብሎ ነገር እንደሌለ የዛሬው ንግግራቸው አስተውቁባቸዋል። እሳቸው ሀገራት ከእኛ ጋር ስምምነት መፈጸም የሚፈልጉት ለገበያቸውና ለህዝባቸው ቀጣይ ጣፋንታ ስለተጨነቁ እንጂ እኛ ስለ እነሱ አያገባንም ሲሉ ተሰምተዋል። ሆኖም ምኞትና ተስፋፊነት እዚህ ጋር አድርሶናል ያሉት የካናዳው ሰው ማርክ ካርኒ አሜሪካና ትራምፕ ከዚህ በኋላ ሀገራቸውን አንዱ አካላቸው አድርገው የሚመለከቱበትን አይን እንዲያስተካክሉ ቀጭን ትዕዛዝ አስተላልፈውላቸዋል። የራስን ገበያ መፍጠር ይቻላል፣ ነገር ግን በሌላ ማንነት ውስጥ የተሰጠነንነት መቼም ቢሆን መመለስ አይቻልም ካርኔ ለትራምፕ ያስተላለፉት መልእክትም ሆኗል። የሊበራሉ መሪ ተመራጩ ሰው ማርክ ካርኔ ባለፈው ዓመት ሀገራቸው ከአሜሪካ ጋር ከ760 ቢሊዮን ዶላር በላይ የንግድ ልውውጥ ያደረገች ሲሆን ይህ ግን ሀገራቸው አሁን ከምትገኝበት አጣብቂኝ የሚበልጥ አይደለም እና ዜጎቻቸው ነገሮችን ከትራምፕ አዲስ መልከት አንጻር እንዲቃኟቸው ነው የተናገሩት። በአንጻሩ ብቻዋን ካናዳ ወደ አሜሪካ የምትልካቸው ምርቶች ዋጋቸው አሁን ላይ 63 ነጥብ 3 ቢሊዮን ዶላርን ተሻግሯል። ይህ በሀገር ምጣኔ ሃብት ውስጥ ሊፈጥር የሚችለው ተጽዕኖም በቀላሉ የሚለካ አይደለም። በንግዱ ዓለም ግንኙነትም ካናዳ ለአሜሪካ ሁለተኛዋ ትልቋ የንግድ አጋር የሚልን ስም አሰጥቷታል። ለዛም ነው ካርኔ በዜጎቻቸው ዘንድ ዛሬ የትራምፕን ጉዳይ ልባት የመስጠት አቅም አላቸው በሚል የታመኑት እንደ ካናዳ ሁሉ በተመሳሳይ ተመሳሳይ ታሪፍ ሰለባ የሆነችው ጎረቤት ሀገር ሜክሲኮ በዚሁ መንገድ ከትራምፕ ጋር ሰላማዊ ጉርበትና ለመፍጠር የሄደችበት ርቀት ብዙ ስኬትን ይዞላት አልመጣም ነበር። እናም አሁን የሶስቱ ሀገራት ጥምረት የሆነው ዩኤስ ኤምሲኤ ስምምነትን ተግባራዊ ለማድረግ ተቃርበዋል። 2019 እንደ አውሮፓውያን አቆጣጠር ሀገራቱ ነጻ የንግድ አጋርነት በሚል የጋራው ሊያሰሩ ቢሆንም አሁን ትራምፕ ይህን ውል ነው እንደማይሰራ በመናገር ላይ የሚገኙት። ስለሆነም ሀገራቱ አዲስና የአሜሪካን ይበልጥ ተጠቃሚነትን ኑዛዜው ያደረገው ውል ላይ እንዲፈርሙ ጥያቄ ቀርቡላቸዋል። ይህ ምንም እንኳ የሁለቱ ተስማሚነትን የሚፈልግ ቢሆንም አሁን ካለው ጫና አንጻር ሊፈርሙ ይችላሉ የሚለው ጎልቶ ይሰማል። ነገር ግን ደግሞ በዚህ ሂደት ማንኛው ተጠቃሚ ሊሆን እንደሚችል እየታወቀ ካርኔም ሆኑ የሜክሲኮዋ መሪ ክላውዲያ ሼንቦም ተባባሪ ይሆናሉ ተብሎ አይጠበቅም። በአንድም በሌላ ነገርየው በሀገር ክህደት ሊያስጠይቅ እንደሚችል መሪዎቹ ያጡት አይመስሉም። አሁን የካናዳው ሰው በነጩ ቤት በነበራቸው ቆይታም ትራምፕ ከዩክሬኑ ሰው በላይ አክብረዋቸዋል። እሳቸውም ግን የዋዛ አልነበሩምና የትራምፕን ሀሳብ ስር በስር በስህተት ጠለፋቸው ሲያደናቅፉም ተስተውለዋል። ኔቨር ቢ ፎር ሴል ካናዳ ከዚህ በኋላ መሪ ቃሏ ታደርገዋለች ተብሎ የሚጠበቃል። ካርኔ እንዳሉት